እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለ እኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በአይነ ህሊናችን እንግባ። ቤተ ክርስቲያን አንጀትን በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ዋአህዙኒ ማኅበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፉዎቹም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በዐይነ ህሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፦ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል። ሰማያትም ይንቀጠቀጣሉ፣ የምድርም መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊቶቻቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ። ሱራፌልም ክንፎቻቸውን ያማታሉ። ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቀት ነበር። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሰሙትም። አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማኅበር ከነ ሎሌዎቻቸው በመድኃኔ ዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ ዕውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃ አለውሶ በግንባሩ ላይ አይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ አይኑን አብርቶለት ነበር። አይሁድ ግን በምራቁ አይንን የሚሰጠን ጌታ በአይኑ ላይ ርኩስ ምራቃቸውን ተፉበት። ጌታችን የእውሩን አይን እንኳን በምራቁ ባበራበት ዕለት በመሬት ላይ አጎንብሶ እንትፋለ እንጂ ላድነው ነው ብሎ እንኳን በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ብሏል፦ ለኛ ፊት ክብርን የሰጠ እንደ አንተ ያለ ማን ነው? የዕውሩን አይን ስታበራ እንኳን አርአያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንተፈበልብኝ፣ በገዛ ፈቃዴ የዘጋሁትን አይኔን ክፈትልኝ። ኢትዮጵያዊው ሊቅ ቅዱስ ያሬድ ወታገሰ ምራቀ ርኩስ እንዘ አልቦ ዘአበሰ ምንም የበደለው ሳይኖር እርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለስኩም ተብሎ እንደተነገረለት ጌታችን ያሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚያች ምሽት ምራቅ በመትፋትም ብቻ ሳይወሰኑ ጌታችንን ደጋግሞ በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንዲህ ሲል እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም። የእነሃናና ቀያፋ ምግባር ብልሹነትን እያዩ። እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ አፋ ግቢ ምድር ቤት በሚገኝ እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባ ደረሱበት። ዓይኖቹና አፍንጫው የደምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘውም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ መሀያዊ ስድቡስ በእለተ አርብ ብቻ አይደለም ሶስት ዓመት ሙሉ ሰደቡት እንጂ እንደሚል ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮ ሶስት ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። ጌታችን በአይሁዳ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ! የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ እንዳለ ሊቁ በመዝገበ ሃይማኖት። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታ ማን ነው? ትንቢትን ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነብይ ከሆንክ ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቀው ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነብዩ ዮናስ መጥቶ ቢነግራቸው ምናለ አለ። ነገሩን አለን እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የእነሱ ሐሳብ አይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱበት ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሠራ ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማኅፀን እያሉ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራህ አውቅሃለሁ እንዳለ ነቢዩም ያልተሰራ ካሌን አይኖች ሃዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል።